በረታታ ነበር፣ አይቻታለው ጧት እና እስኪ እንትን እንበል ኦኬ ሀያት እንድሪስ በርታ ብላለች። እሺ ቴባ ቪዲዮ እየቀረጽክ ክላክ ሰኪና ማለት አሁን አመለካት ወይስ እንዲ አልገባኝም። ሀገራችን አብረና ሳዲቅ አብረን እንሻላ እስኪ እንግዲህ እኔም ተናገር ያለው ያለውን ነገር እንደዛ እናደርጋለን። መቅደስ ቲዩ አብዛኛው የመከናሳ ልጆች አለን፣ ግን የሀገራቸውን ማበረታት አይወዱም። የቡታጅራ ጅሮችን ነው የሚያበረታቱት። እውነትሽ ነው ወላ እያየሁ ነው። በጣም ከሰማሽኝ ብዙ ነገር ብያለው። እኛ ላይ አንዱን አንዱ የማሳደግ ልምድ የለውም። ገብቶሻል? ይሄ ደግሞ እኔም ለምን ይሆናል ነው። ስለዚህ ቀልባችንን መለስ አድርገን ወደ ራሳችን መለስ አለብን ማለት ነው። ቡታጅራ ምንም እኮ የተለየ ነገር ኑሮ አይደለም አለ እንዴ። የእኛ ዩቱበሮች ራሱ ሂደው እዛ ነው ሲያሽቀብጡ የምናያቸው። እዚህ ላይ የሚሰራት ሆነ እዚህ ጓደኛ ጠፍቶ ነው አብሮ የሚሰራ ስለዚህ መብታቸው ነው የቀጥሉ። ግን በራስ ላይ ብዙ ባህል አካባቢዎችን፣ ምኖችን፣ ባህል ትውፊቱን ማስተዋወቅ ሲቻል የበዛ የጉራጌን ብቻ ቢያስተዋውቅ መራ ያለው ማለት ነው። ስለዚህ መጀመሪያ የራሱን ሆነው ወደ ሌላው መሄድ ያለባቸው እና ትክክል ነሽ የዛ ነው መቅሪ ሳኪና ሊንኩን ፒን በማድረግ፣ አይሆንም በመቀባት ሳይሆን ፒን አሁን ፒን ያደረግኩት ንቺ ያ ን ያደረግኩት በፒን ገብታችሁ ሰብስክራይብ አድርጉ። በዛ ነው የምለው። ቀለም አካባቢ ነው ያለው። ማለት አንቺ ሊቭ ጋር እኔም ሊቭ ከፍቼ አንቺም ሊቭ ከፍተሽ እንችላለን። ሁለቱም አገናኘት እንችላለን። ምን ቸገረሽ? ከተሻለ እናገናኘው። ኢንሻአላ መቅደስ ውጭነሽ ነው ማለት ነው። ኦኬ ቶሎ እና እዙ ሀገራችሁ ላይ መስራት ትችላላችሁ። ትንሽ ማህበረሰቡም ችግር አለበት በነገራችን ላይ። ካሜራ ላይ ይዛችሁ ብታያችሁ እኛ አሁን እየቀረጹን ያለ ነው። ተደብቃል ምን ብላል ምናምን በወቅት ሁኔታ ምናምን ማለት ነው እራሱ ጥቅሙ ያቀርቶብሽ። ማስታወቂያ እኮ በነገራችን ላይ በክፍያ የሚሰራ ነው፣ ግን እዚህ ሀገር በነፃነ ስራ ላይ ራሱ ግብር ይጨምርብኛል ምን ይልብኛል። ይሄን ትርኪ ሚርኪ እንትን ብቻ ማምጣት እንጂ ገና ሀገሩ አላደገም። በቃ ለዩቲውብ መስሪያ ምናምን እኛ በትግል እና በንትን ያለ ነው እንደዚህ በንትን ላይ የተቀረጽን። ምን እያለ ገና ነው አገሩ አልተረድን፣ ሊረድን አልቻሉ። ይሄን አሁን ንለቀው የምታየውት እንግዲህ በማያበል መልኩ አድርገን እየሰራን ነው። በምግብም ጥበቀቱ ሰላምና አህሙ ሀያትን ሰላም በልልኝ። እንኳን አገኘሁህ። እሺ ሀኒፍ ሚዲያ ልልሻ አለውኝ። ማነሽ? ግን እኔ አላወቅሽም። ሰላም ብላሻለኝ ለማለት ስመሽም ስምሽን ማወቅ አለብኝ ይመስለኛል።